ሰላም ጤና ይስጥልን የተወዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን የሰዓቱን ዜና ይዘን ቀርበናል። የተከበራችሁ ተመልካቾቻችን፣ በቀጥታ ስርጭት ምክንያት የዜና ሰዓታችን ባለመጠበቃችን ይቅርታ እየጠየቅን አበይት ነጥቦችን በማስቀደም እንጀምራለን። የሃይማኖት ተቋማት የማህበረሰቡን የእርስ በርስ ግንኙነት ለማጠናከርና ዘላቂ ሰላም እንዲኖር ሚናቸው ከፍ ያለ መሆኑን የአማራ ክልል እርሰ መስተዳደር አረጋ ከበደ ገለጹ። ወጣቶች የአካባቢያቸውን ሰላም በማስጠበቅ ተጠቃሚነታቸውን ለማረጋገጥ እንደሚሰሩ የደብረ ማርቆስ ከተማ አስተዳደር አማራ ወጣቶች ማህበር ገለጸ። ከውጭ አሜሪካና ቻይና የገቡበትን የንግድ ጦርነት ለማርገብ የሚያስችል ማዕቀፍ ላይ መስማማታቸው ተነግሯል። ተከበራሽ ተመልካቾቻችን እንግዲህ እዚሁ ባህር ዳር የሃይማኖት ተቋማት ሶስተኛው ሀገር አቀፍ የሰላም የኮንፈረንስ እየተካሄደ ይገኛል። ከስፍራው የሚገኘው ባልደረባይ ካሳው መንጌ ደግሞ በኋላ ላይ መረጃዎችን ያጋረናል። በዜና መጽሔታችን ደግሞ የተለያዩ ሀገራዊ ዓለም አቀፋዊና ወቅታዊ ጉዳዮችን ወደ እናንተ እናደርሳለን። የቢዝነስና ስፖርታዊ ዘገባዎች የዜና መጽሔታችን አካል ናቸው። ሳምራዊት ሙልጌታ ነኝ። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አለፍ የሃይማኖት ተቋማት የማህበረሰቡን የእርስ በርስ ግንኙነት ለማጠናከርና ዘላቂ ሰላም እንዲኖር ሚናቸው ከፍ ያለ መሆኑን የአማራ ክልል እርስ መስተዳደር አረጋ ከበደ ገለጹ። ሦስተኛው ሀገር አቀፍ የሃይማኖት ተቋማት ኮንፈረንስ ሃይማኖቶች ለሰላም ለመከባበርና ለአብሮነት በሚል መርክት በባህር ዳር እየተካሄደ ነው። ኮንፈረንሱ እንደ ሀገር ያሉ አለመግባባቶችን በሰላማዊ መንገድ ለመፍታት ያለመ ነው። በመድረኩ የአማራ ክልል ምክር ቤት አፈጉባኤ ፋንቶ ተስፋይን ጨምሮ የተለያዩ የመንግስት የስራ ኃላፊዎችና የተለያዩ የእምነት አባቶች ተገኝተዋል። በጉዳዩ ላይ ተጨማሪ መረጃ ሊያደርሰን እንግዲህ መግቢያ ላይ እንዳልኳችሁ ባልደረባዬ ካሳው መንጌ በቀጥታ መስመራችን ላይ ነው የሚገኘው። ካሳው እንዴት አለ? በጉባኤው የተነሱ ሀሳቦችን አጋራል። አመሰግናለሁ ሳምራዊት። እንደምንውላችኋል የተከበራችሁ ተመልካቾቻችን እንግዲህ በዛሬው ዕለት ሶስተኛው ሀገር አቀፍ የሃይማኖት ተቋማት ጉባኤ ወይም ደግሞ የሃይማኖት ተቋማት የሰላም ኮንፈረንስ በዚህ በባህር ዳር እየተካሄደ ነው የሚገኘው። ከተለያዩ የሀገሪቱ አካባቢዎች የተውጣጡ የሃይማኖት አባቶች የሀገር ሽማግሌዎች። እንዲሁም ደግሞ በመድረኩ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደን ጨምሮ የክልሉ ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንቱ ተስፌ እንዲሁም ሌሎች የክልሉ ከፍተኛ መሪዎች በተገኙበት ውይይት እየተደረገ ነው የሚገኘው። ይህን ጉባኤ ያካሄዱት እንግዲህ የኢትዮጵያ የሃይማኖት ተቋማት ጉባኤ ከአማራ ክልል የሃይማኖት ተቋማት ጉባኤ ጋር በጋራ በመተባበር ነው። የሁለት ቀናት ጊዜ የሚኖረው ይህ ጉባኤ በዋናነት የተዘጋጀበት ዓላማ እንደ ሀገር እየተፈጠሩ ያሉ ግጭቶችና አለመግባባቶችን በሰላማዊ መንገድ ለመፍታት ታላሚ ያደረገ እንደሆነ ነው እንግዲህ በመድረኩ የተገለጸው በመድረኩ የኢትዮጵያ የሃይማኖት ተቋማት ጉባኤ ዋና ጸሐፊ ሊቀት ጓን ቀሲስ ታጋይ ታደለ መልእክት አስተላልፈዋል። እንግዲህ ይህ ጉባኤ በዋናነት ለሶስተኛ ጊዜ ነው እየተደረገ የሚገኘው። ቀደም ባሉት ጊዜያት በድሬዳዋና በጅማ አንደኛውና ሁለተኛው የሃይማኖት ተቋማት ጉባኤ ተካሂዷል አሁን ላይ በዚህ በባህር ዳር እየተካሄደ የሚገኘው የሃይማኖት ተቋማት ጉባኤ በተለይ እንደ ሀገር እያጋጠሙ ያሉ ግጭቶችና አለመግባባቶችን ለመፍታት የሃይማኖት ተቋማት ሚና ምን መሆን አለበት የሚሉትን ያነገበ ነው ከዛ ባለፈ ደግሞ ችግሮችን በውይይትና በሰላማዊ መንገድ ለመፍታት የሚያግዝ ጉባኤ መሆኑን ነው እንግዲህ የጉባኤውን ዋና አላማ ያስረዱት ማለት ነው የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደም በዚህ መድረክ ላይ መልእክት አስተላልፈዋል እርሳቸው ምንድነው ያሉት እንግዲህ እንደ ክልል በተለይ ደግሞ ባለፉት አንድ ዓመት ከምናምን ሁለት ዓመት ሊሞላ የተጠገው የእርስ በርስ ግጭት ውስጥ ነው የሚገኘው ክልሉ። አሁን ላይ ግን ክልሉ በአንጻራዊ ሰላም ነው የሚገኘው። በተለይ እዚህ ባህር ዳር መካሄዱ ይህ ሀገራዊ ሀገር አቀፍ የሃይማኖት ተቋማት ኮንፈረንስ ትልቅ ቦታ ወይም ደግሞ ትልቅ ድርሻ ያለው ነው። በተለይ ሰላምን ከማስፈን አኳያ ክልላችን ባህር ዳር ከተማን ጨምሮ ሰላማዊ እንቅስቃሴ ነው ያለበት ሁኔታ ነው መሆኑ ነው የገለጹት። ከዛ ባለፈ እንግዲህ እንደ ሀገር በተለያዩ ጊዜያት የሚያጋጥሙ ችግሮች አሉ። እዚህ ክልል የሚያጋጥም ችግር አሁንም ያለንበት ችግር አለና ይህን ለመፍታት የሃይማኖት አባቶች የእርሻቸውን መወጣት አለባቸው። በተለይ የህዝቦችን የእርስ በርስ ትስስር ከማጠናከር አኳያ በህዝብና በመንግስት መካከል የሚፈጠሩ ችግሮችን አቀራርበው ከመፍታት አኳያም የሃይማኖት አባቶች ትልቅ ሚና እንዳላቸው ነው እንግዲህ እርሰ መስተዳደሩ በመልእክታቸው ያነሱት ማለት ነው። እንግዲህ ይህ መድረክ በዋናነት እንደ ሀገር እየተፈጠረ ያለውን ችግር በተለይ እዚህ ክልል ላይ ደግሞ አሁን ላይ እያጋጠሙ ያሉ የሰላም መደፍረስ ችግሮችን በሰላማዊ መንገድ በንግግር በውይይት ለመፍታት የሃይማኖት አባቶች ድርሻ ምን መሆን አለበት የሚሉ ጽሁፎችም ቀርበው በተለይ ከሰዓት በኋላ በሚኖረው ጊዜ ውይይት ይደረግባቸዋል ተብሎ ነው የሚጠበቀው። ከተለያዩ የሀገሪቱ አካባቢዎች የተለያዩ የሃይማኖት አባቶች ናቸው ናቸው የተገኙት። የባህር ዳር ከተማ አስተዳደር ምክትል ከንቲባ አቶ አስሜ ብርሌም እንግዲህ እንኳን መጣችሁ ብለዋል። በተለይ ከተለያዩ ሀገሪቱ አካባቢዎች የመጡ እንግዶችን እንኳን ወደ ውቢቷ ባህር ዳር በሰላም መጣችሁ፣ ከተማችን ሰላማዊ የሆነ የሰላምና የልማት እንቅስቃሴ እያከናወነች ነው የሚል ሀሳብ አንስተዋል። ከዛ ባለፈ በባህር ዳር ከተማ በተለይ ብሔር ብሔረሰቦች የተለያዩ እምነት ተከታይ ያላቸው ሕዝቦች በሰላምና በአንድነት በፍቅር ተሳስረው የሚኖሩባት ከተማ መሆኗን ነው እንግዲህ እንግዶች መልእክት ያስተላለፉት ማለት ነው። ከዚህ ጉባኤ በተለይም ደግሞ ይህ ጉባኤ ከተካሄደ በኋላ እዚህ ክልል ላይ ደግሞ ሀገር ላይ ያጋጠሙ ያሉ ችግሮችን የሃይማኖት አባቶች በተለይ እርቅን በማስፈን በኩል የግብረገብነትን በተለይ ወጣቶችን ወደ ሰላም እንዲመጡ በማድረግ በኩል ላቅ ያለ ሚና ይወጣሉ ተብሎ ነው የሚታሰበው። እንግዲህ እንደምናስታውሰው የሃይማኖት አባቶች ወይም ደግሞ የሃይማኖት ተቋማት ሰላምን ከመስበክና ና ሰላምን ከማስፈን አኳያ ትልቅ ድርሻ አላቸው። ና ይህንን ድርሻቸውን በተገቢው መንገድ በጉልህ መወጣት ከተቻለ ሀገራችን አሁን ከገባችበት የፖለቲካ ሁኔታ ወይም ደግሞ የእርስ በርስ አለመግባባቶችና ግጭቶችን ፈተን ወደ ሰላም መምጣት እንችላለን የሚሉ መድረኮች ናቸው የተነሱት። እንግዲህ ለሁለት ቀናት የሚቆይ የሰላም ኮንፈረንስ ነው። ይህ ኮንፈረንስ በዛሬው ውሎ ሁለት ጥናታዊ ጽሁፍ በሀገረ መንግስት ግንባታ በተለያዩ ዘመናት የነበራት የሰላም ሁኔታን አሁን ላይ እየገጠሙ ያሉ ችግሮች ምንድን ናቸው የሚሉ ጥናታዊ ጽሁፎች እየቀረቡ ነው የሚገኙት በሰዓቱ መርሃ ግብር ተሳታፊዎች የተለያዩ ከፍተኛ መሪዎች መልእክት ያስተላለፉበትና የተለያዩ ጽሑፎች የቀረቡበት ነው። ለሰዓቱ ያሉ መረጃዎች እነዚህ ነው የሚመስሉ። ሳምራዊት በሌላ የዜናው የጥቅም ግጭቶችንና የተዛቦ ግንኙነቶችን ለማረም የሚሄድበት መንገድ ህጋዊና ሰላማዊ መሆን አለበት ሲሉ የአማራ ክልል ርዕሰ መስተዳደር አረጋ ከበደ አሳሰቡ። የህዝቡን ሰላም እንዲከበርና አብሮነት እንዲጎለብት መስራት እንደሚገባም የአማራ ክልል የሃይማኖት ተቋማት ጉባኤ መልእክት አስተላልፏል። ሀገር አቀፍ የሃይማኖት ተቋማት የሰላም የሰው ልጆች ለሰላም እንዲሰሩ ፈጣሪም ሰላምን እንዲያወርድ በመጠየቅ በጸሎት ተጀምሯል። አለመግባባቶችን በማስቀረት ለሰላም መስራት፣ ግጭቶችን በውይይት የመፍታት ልምድ ማዳበር፣ የሀገር ሽማግሌዎችና የሃይማኖት አባቶች ለሰላም ሚናቸውን እንዲወጡ ማስቻል እንዲሁም ህብረተሰቡ ለሰላም እንዲሰራ የማስቻል ዓላማ ያለው ይህ ኮንፈረንስ በባህር ዳር የተጀመረ ሲሆን ለሰላም መስፈን ተስፋ ተጥሎበታል። በመክፈቻ ንግግሩ የአማራ ክልል የሃይማኖት ተቋማት ጉባኤ በሰብሳቢው በኩል ባስተላለፈው መልእክት የሀገር ግሌዎችና የሃይማኖት አባቶች ሰላም እንዲሰፍን ኃላፊነት አለባቸው ብሏል። አሁን አሁን እየሆነ ያለው ግጭት ሲታይ የሃይማኖት ተቋማት እያሉ የሀገር ሽማግሌዎችና አገር ወዳድ ኢትዮጵያውያን ሳይጠፉ ሰላምን ልቀት ሊታሰብ ይገባል። ክቡራን እንግዶቻችን፣ ክቡራን አባቶቻችን፣ ስለዚህ ይህ ሶስተኛው በሀገራችን ብሎም በክልላችን እየታየ ያለው የእርስ በእርስ ግጭት በዘላቂነት እንዲቆምና ሰላም እንዲሰፍን ወደ ነበረው አብሮነታችን እንድንመለስ ባላሰለሰ ጥረት ተኛ መሆኑን ያብራሩት ደግሞ የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ናቸው። በተለይ በዚህ መድረክ ዘላቂ እና አስተማማኝ ሰላም የህዝባችንን አብሮሽን እንዲሰምር በማድረግ በኩል የሃይማኖት ተቋማት ትልቅ ድርሻ እና አቅም ያላቸው በመሆናቸው የምንስማማበት የምንስማማቸው ጉዳዮች ውጭ ላይ ማህበረሰባችን ላይ ወጥተው ጥቅም የሚሰጡ የህብረተሰባችንም አንድነት እና ማህበራዊ መስተጋብር የሚያሳልጡ እንዲሆኑ እንፈልጋለን። የሃይማኖት ተቋማት በውስጣቸውም ሆነ ከሌላው እምነት ጋር ሰላም እንዲሆኑ ከመስራት በተጨማሪ ህብረተሰቡ ለልማት እንዲስከበር አልፈው በራሳቸው ተቋምም ልማት የሚሰሩ በአገር ደረጃም ልማት እንደምንዲመጣ የሚሰሩ በመሆናቸው የሀገራችን የልማት እንቅስቃሴ በተሻለ መንገድ እንዲሄድ ማድረግ ያስፈልገናል። መልአተ ህዝቡ ግጭት ከግጭት መውጣት ብቻ ሳይሆን በግጭት እንዲኖር የሚያደርገውን ድህነት ከድህነት እንዲላቀቅ የሃይማኖት ተቋማት በተመሳሳይ የሀገራችን ህዝብ ቤተሰቡንና አገሩን እንዲያሳድግ ያላሰለሰ ጥረት እንዲያደርጉ እንፈልጋለን። ለማስተዳደር አማራ ወጣቶች ማህበር ገለጹ። ማህበሩ ጠቅላላ ጉባኤ የተጠናከረ ወጣት ለሀገራዊ ልማት በሚል መሪ ሀሳብ እያካሄደ ነው። ዝርዝሩን ከመልሰዎች ቸርነት እንከታተል። የደብረ ማርቆስ ከተማ አስተዳደር አማራ ወጣቶች ማህበር ጠቅላላ ጉባኤውን ባካሄደበት ወቅት የማህበሩን ያለፉት ጊዜያት የስራ እንቅስቃሴ በመገምገም የቀጥ አቅጣጫዎችን አስቀምጧል። በጉባኤው ላይ የተገኙት የደብረ ማርቆስ ከተማ ወጣቶቹ ሚና ለልማት፣ የወጣቶቹ ሚና ለሰላም፣ የወጣቶቹ ሚና ለነገይቱ የበለጸገች ሀገር መመስረት ብቻ ሳይሆን መሰረትም ሆነው እንደሚሰሩ መውሰድ ይህ ተሳትፎ እንዲያደርጉ የከተማ አስተዳደሩ ወጣቶች ማህበር ስራ አስፈጻሚዎች ትልቅ ኃላፊነት ያለባቸው በመሆኑ ተልዕኳቸውን በአግባቡ እንዲፈጽሙ አሳስበዋል። አሁን ያለውን አንጻራዊ ሰላም ዘላቂ ሰላም ማድረግና የወጣቱን ሁለንተናዊ ተጠቃሚነት ማረጋገጥ የምንችልበትን የሀገረ መንግስት ግንባታችን የጀመርነው የለውጥ ጉዞ እና የጀመርናቸው ከተማዊ የልማትና የመልካም አስተዳደር ስራዎችንም ከዳር የምናደርስበት እዚህ ያለን የስራ አስፈጻሚ አመራሮች ትልቅ ኃላፊነትና ተልዕኮ አለብን። የደብረ ማርቆስ ከተማ አስተዳደር አማራ ወጣቶች ማህበር ስራ አስፈጻሚ አባላት እንደተናገሩት ወጣቶች በአረንጓዴ አሻራ፣ በስራ ድል ፈጠራ፣ በልማትና መልካም አስተዳደር ስራዎች ላይ የንቃት ተሳትፎ በማድረግ አበረታች ተግባራትን መፈጸም ተችሏል። በደብረ ማርቆስ ከተማ ኮሊደሩ ሲሰራ ይህ ማህበር ቀዳሚ ነበር። አሉኝ የሚላቸው ወጣቶች ስራ አጦችን ወደ ስራና ስልጠና በማስገባት ወደ ስራ እንዲገቡ አድርጓል። የደካማ ቤቶችን በአዲስም በጥገና መልክም ሰርተናል። ተፋሰሶችንም ሰርተናል። በአጠቃላይ በቃ ለክፍለ ከተማችን ጥሩ ነው የሚባሉ ስራዎችን ወጣቱን በማሰባሰብ ሰርተናል። የደብረ ማርቆስ ከተማ አስተዳደር አማራ ወጣቶች ማህበር አባላት የሰላምን አስፈላጊነት በውል በመረዳት ለዘላቂ ሰላም መረጋገጥ የበኩላቸውን ሲወጡ መቆየታቸውን የተናገሩት የማህበሩ ስራ አስፈጻሚዎች በቀጣይም የወጣቶችን ሁለንተናዊ ተጠቃሚነት ለማረጋገጥ እንደሚሰሩ አረጋግጠዋል። ሰላም በገንዘብ የምንተካው ስላልሆነ ይህንን ደግሞ የደብረ ማርቆስና አካባቢ ወጣት ማህበሮች እጅግ በጣም ጠንቅቀው ያውቃሉ። ምክንያቱም ለሰላም የሚከፈለውን ሁሉ ዋጋ ከፍለን ሰላምን እናመጣለን ብለን ነው እኛም እየሰራን ያለ። ምክንያቱም ይህን ሰላም ስንሰራ ጥቅሙ ለእኛ ነው። እናት አባታችን ወጥተው መግባት ይችላሉ። እኛ ሰርተን መብላት እንችላለን። ከህዝብም ከመንግስትም ጎን ሆነን ወጣቱ በአንድ ሆኖ ከልማት ጋር ሰላምን ጎነጎን ለማስኬድ አስበናል ማለት ነው። የደብረ ማርቆስ ከተማ አስተዳደር ወጣቶችና ስፖርት መምሪያ ኃላፊ ተስፋዬ አእምሮ በጉባኤው የወጣቶችን ሁለንታን የተጠቃሚነትና ተሳታፊነት ለማረጋገጥ የሚያስችሉ ውሳኔዎች መተላለፋቸውን ገልጸዋል። ይህንን ለማሳካት ይህን ለማድረግ ከአጋር አካላት ጋር ከሚመለከታቸው የመንግስትም መንግስታዊ ካልሆኑ ድርጅቶችና ተቋማት ጋርም እንዲሁም ከከተማ አስተዳደሩ ጋር በቅንጅት መስራት እንዳለባቸው የጉባኤ ውሳኔ ሆኗል። ከዛ ባለፈ ደግሞ የወጣቱን ተጠቃሚነቱንም ማረጋገጥ አለብን። ማህበራዊ ተጠቃሚነቱን፣ ፖለቲካዊ ተጠቃሚነቱን ማረጋገጥ መቻል አለብን የሚል ውሳኔ አሳልፏል። በጉባኤ የተመረጡት አዲስ ስራ አስፈጻሚ አባላት የከተማውን ሰላም ከማረጋገጥ በተጨማሪ የወጣቶችን ተጠቃሚነት በማሳደግ ረገድ የተጣለባቸውን ኃላፊነት በአግባቡ እንዲወጡ የድጋፍና ክትትል ስራዎችን አጠናክረው እንደሚቀጥሉ ነው መምሪያ ኃላፊ የተናገሩት። ሰባት ስራ አስፈጻሚዎችና በአዲስ እንዲዋቀሩ ተደርጓል። እነዚህ ስራ አስፈጻሚዎች ደግሞ ከፍተኛ የሆነ አደር አለባቸው ተጠቃሚነቱንም የወጣቱ እንዲያረጋግጡ ለከተማው ሰላም፣ ለከተማው ልማት የበኩላቸውን ድርሻ እንዲወጡ ለማድረግ የሚጠበቅብን ተቋማዊ አሰራሩን ተከትለን የምንደግፍና የምንከታተል እንደሆነ መግለጽ እፈልጋለሁ ማለት ነው። ሰላም ለሰው ልጅ ብቻ አይደለም፣ እንደምናውቀው የምንተነፍሰው አየርም ሰላም ሲኖር ነው። ስለዚህ እስትንፋሳችን እንደሚቋረጥ ካወቅነ ለሰላም ጥበቃ ዘብ ልናደርግለት ይገባል። እኛም ደግሞ ጠባቂዎች የሰላም ጠባቂዎች ልንሆን ይገባል። ሰላም የሌለበት ሀገር መብላት መጠጣትም ያስቸግራል። የበሰለ ለመጉረስ የምትቸገርበት አጋጣሚ ይፈጠራል እና ለሰላም ሁሉም ሰው ከሰራና ሰላሙን ካመጣ ከዛ በኋላ የእድገት ጎዳና ላይ መጓዝ የምንችልበት እድል ይፈጠራል። እኔ ቤቴን ሰላም ባድረግ ልጆችን ሰላም ባደርግ እናንተ ብታደርጉ ሌላው ቢያደረግ ይሄ ሰላም እየተትረፈረፈ ይላል። ስለዚህ የበዛ ሰላም እንዲኖረን ወጣቶች ትልቅ ሚና አላቸው። ሰው ሰብአዊ ክብሩን እያጣ ያለበት ደረጃ ደርሷልና ይህንን ሊያስተካክል የሚችል ወደ እውነተኛ ማንነት ሊመልስ የሚችል ወደ ሰውነት ሊመልስ የሚችል ውይይት፣ ምክክር ማድረግ ያስፈልጋል። መነጋገር መቻል፣ መከባበርና አብሮነት ካለ ሰላም ይጎለብታል። ስለዚህ መከባበር እንዲኖር አብሮነት እንዲኖር ደግሞ መነጋገር በጣም ቁልፍ ጉዳይ ነው። መገዳደሉ አሸናፊን አያደርግም፣ ሁላችንም የሚያጠፋፋና ተሸናፊም አሸናፊም ላለመሆን በውይይት ነገሮቻችን መቋጨት ይገባናል። በሀገር ጉዳይ በሰላም ጉዳይ በአንድነት ጉዳይ በመተባበር ጉዳይ የጋራችን የጋራ እሴታችን ነው። በዚህ ጉዳይ ላይ ሁላችንም ልንተባበርበት ይገባል። ችግራችን እንዴት እንውጣ ስንል ሌላ ሶስተኛ ወገን የምናመላክትበት ጉዳይ ሳይሆን ከኔ ምን ይጠበቃል ብሎ ከራስ ሚና መጀመሪያ ያስፈልጋል። ይቅርታ መጠየቅ ያለ መጋጨት ስላለ ነው። ግጭቶችን እንደጸመ ቁጠር እዛ ላይ ቤንዚን ማርከፍከፍ ነገሮቹ ማስፋት ተገቢ አይደለም። ይህ የአማራ ሚዲያ ኮርፖሬሽን ነው። እየተከታተላችሁ የምትገኙት ደግሞ ከዋናው ስቱዲዮ በቀጥታ ወደ እናንተ እየደረሰ ያለውን የሰዓቱን ዜና መጽሔታችን ነው። የተከበራችሁ ተመልካቾች ጉዳዮቻችን ይቀጥላሉ። አሁንም ከኛ ጋር ነው። ባለፉት አመታት በሀገር በሀገር አቀፍ ፈተና በትምህርት ቤቱ የተመዘገበው ከፍተኛ ውጤት ለማስቀጠል ዝግጅት እያደረጉ መሆኑን የክቡር ዶክተር አዲስ አለማየሁ ልዩ አዳሪ ትምህርት ቤት ተማሪዎች ተናገሩ። ተማሪዎች ለሀገር አቀፍ ፈተና ዝግጁ ለማድረግ የተሰራ መሆኑን ትምህርት ቤቱ አስታውቋል። ግብረ ወርቅ ጌታቸው የክቡር ዶክተር ሐዲስ ዓለማየሁ ልዩ አዳሪ ትምህርት ቤት በ2012 ዓ ም ከ8ኛ ክፍል ከፍተኛ ውጤት ያስመዘገቡ ተማሪዎችን ተቀብሎ የመማር ማስተማር ስራውን መጀመሩ ይታወሳል። አዳሪ ትምህርት ቤቱ ከ2015 ዓ ም ጀምሮ የ12ኛ ክፍል ሀገር አቀፍ የዩኒቨርሲቲ መግቢያ ፈተና በመስጠት በክልሉ ና በሀገር አቀፍ ደረጃ ከፍተኛ ውጤት ታስመዝግቧል። የ2017 ዓ ም ተፈታኝ አዳሪ ትምህርት ቤቱ ተማሪዎች በሀገር አቀፍ ፈተናው ጥሩ ውጤት ለማስመዝገብ ዝግጅት እያደረጉ መሆኑን ተናግረዋል። የዓመቱን ትምህርት በጊዜ በማጠናቀቅ ለንባብ ምቹ የሆነ ጊዜና ቦታ እንዲኖር አስችለውናል። ይህንን ደግሞ በማድረግ መምህሮች ትልቅ የሆነ ድርሻ ነበራቸው። በተጨማሪም ደግሞ ከትምህርቱም ጎን ለጎን በየዩኒቱ የተለያዩ አመት የኢንትራንስ ጥያቄዎችን በየዩኒቱ እየከፋፈሉ ሰጠውናል፣ ከመምህራኖቹ ማለት ነው። ከኛ ደግሞ በተለይም ደግሞ የትምህርት ቤት ለየት የሚያደርገው ተማሪዎቹ በጋራ ነው የምንሰራው። የተለያዩ ጥያቄዎችን የተለያዩ አይነት ሽት ጥያቄዎችን እንሰራለን። በጋራ በጋራ እንወያያለን፣ በጋራ እናነባለንና ያ ነገር ደግሞ ብዙዎችን ተማሪዎች አንድ ላይ ተሻለው ውጤት እንድናመጣ ጥረት እያደረግን ነው። በተሻለ አቅም ቀድመን ፖርሽኖችን ከበር ለማድረግ ነው የሞከርነው መምህራኖቻችንም በዛ መንገድ እያገዙ ነው የሚገኙት። የአዳሪት ምክር አንዱ ጥቅሙ ጊዜያችን ኮንቲኒውስሊ ከፋፍለን በየሰዓቱ እንድንጠቀም ያደርገናል። እንዲሁም ደግሞ እዚህ አዲስ አለማየ ውስጥ ከተማሪዎች ጋር ስበርሲን እንራ ያደበት ከሰዓት ከጥናት ሰዓታችን ጎን ለጎን ከተማሪዎች ጋር ስበርሳችን ቲም አዋቅረን እንረዳዳለን። እንዲሁም የተለያዩ ወርክሾቶችን ከተለያዩ ቦታዎች ጋር በማምጣት እንሰራለን ማለት ነው። ተማሪዎቹ ባለፉት ሁለት ዓመታት በትምህርት ቤቱ የተመዘገበውን ከፍተኛ ውጤት ለማስቀጠል እንደሚተጉ ገልጸዋል። በመምህራንና በትምህርት ቤቱ ማህበረሰብ በፈተናው ጥሩ ውጤት እንዲያስመዘግቡ የተለያየ ገዛ እየተደረገላቸው መሆኑንም ጠቅሰዋል። የትምህርት ቤቱ ማህበረሰብ እንግዲህ ግቢ ውስጥ ያለው ብቻ ሳይሆን ውጭ ጋ ያሉትም የተለያዩ ድጋፍ የሚያደርጉ ሰዎች አሉ እና እንግዲህ በፊት ከሚደረገው አንጻር ከዛ የተሻለ እንትኖችን እያደረጉልን ይገኛሉ እንዲሁም ዩኒቨርሲቲው የተለያዩ ማቴሪያሎችን በማቅረብ ወርክሽቶችን በማዘጋጀት ሞዴል ፈተናዎችን በማዘጋጀት እያገዝን ይገኛል ማለት ነው። የተሻለ ውጤት እናስመዘግባለን ብዬ ያስባሉ። ምክንያቱም በፊት የነበሩ ነገሮችን እየቀረፍን ነው እየመጣን ያለ ነውና ከበፊት ከተመዘገበ ውጤት የተሻለ ነገር እናመጣለን ብዬ ያስባሉ። የባለፈውን ውጤት ለማስቀጠል በግላችንም በጋራም ከመምህሮቻችንም ጋር ሆነን የተለያዩ አይነት ሽቶችንም እየሰራን ከበር ማድረግ ያለብንን ደግሞ ከበር እያደረግን በግላችን ሆነ በጋራ እየሰራን እንገኛለን። ትምህርት ቤት አስተዳደር ላይ ያሉ ሰዎችም ከሁሉም ከምግብ ቤት ጀምሮ እስከ ምንም ድረስ በሞራልም ሊሆን ይችላል፣ እንዲሁም ደግሞ ማቴሪያል ድጋፍ በምንፈልገው በማንኛውም አይነት መልኩ ለእኛ ድጋፍ እያደረጉልን ይገኛሉ። መምህራን የተለያዩ አመት ሽቶችን እያወጡ ጥያቄዎችን በመስጠት በኩል የስነ ልቦና ድጋፍ በማድረግ በኩል በቃ ትልቁን ቀዳሚውን ድርሻ የሚወስዱት እነሱ ናቸው ማለት፣ እኛ ውጤታማ እንድንሆን በሚቻላቸው አቅም ሁሉም የሚያስፈልገን ያህል ርብርብ እያደረገልን ያለ ነው። የክቡር ዶክተር ሐዲስ ዓለማየሁ ልዩ አዳሪ ትምህርት ቤት የኬሚስትሪ መምህር ትግስቱ ዋሴ ተማሪዎችን ለፈተና ብቁ ለማድረግ በቡድንና በግል እንዲያጠኑ ከማድረግ ባሻገር በስነ ልቦና ዝግጁ እንዲሆኑ እየሰሩ መሆኑን ገልጸዋል። የብዙ ዓመት የቀደሙ የአስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተናዎችን በወርክሽት መልክ በመስጠት በቡድንም ሆነ በግል እንዲሰሩ ለማድረግ ጥረት ተደርጓል። በምናገኛቸው ወቅት ሁሉ በምን አይነት መንገድ እየሰሩ እንደሆነና ምን አይነት ቅድመ ዝግጅት ማድረግ እንዳለባቸው በስነ ልቦናም የተሻለ ዝግጅት እንዲያደርጉ እንመክራቸዋለን። ተማሪዎችም በጣም አቅም ያላቸው ናቸው። ተማሪዎቹ የብሔራዊ ፈተናውን በጥሩ ሁኔታ እንደሚሰሩ እንዲሁም ደግሞ ዓለም አቀፋዊ ተወዳዳሪም እንዲሆኑ ከፍተኛ ጥረት አድርገናል። የክቡር ዶክተር ሀዲስ አለማየሁ ልዩ አዳሪ ትምህርት ቤት ምክትል ርዕሰ መምህር ዘመኑ ምረቴ ተማሪዎች ጥሩ ውጤት እንዲያስመዘግቡ ጊዜያቸውን በአግባቡ እንዲጠቀሙና ና ለፈተናው ዝግጁ እንዲሆኑ እየተሰራ መሆኑን ተናግረዋል። ተማሪዎችን በመማር ማስተማር ሂደት ከፍተኛ ውጤት እንዲያመጡ ከመምህራን ጋር በመተባበር ከፍተኛ ስራ ሲሰራን የተቆየ ከአሁን በፊት የነበረውን ውጤት ለማስቀጠል ያው ከፍተኛ ስራ እየተሰራ ን ያለ እንዲሁም በሀገር አቀፍ ደረጃ የሚሰጠውን የኦንላይን ፈተና ተማሪዎች በስነ ልቦና ዝግጅት እንዲያደርጉ በተሰጠው የደብረ ማርቆስ ዩኒቨርሲቲ በሰጠው ፕሮግራም መሰረት ያው ለሁለት ተከታታይ ጊዜ ይህንን ፕሮግራም ተከታትለው ይዘዋል። ያው በስነ ልቦናም ዝግጁ ናቸው። የ2017 ዓ.ም ሀገር አቀፍ የዩኒቨርሲቲ መግቢያ ፈተና ከሰኔ 23 እስከ ሐምሌ 8 የሚሰጥ ሲሆን አዳሪ ትምህርት ቤቱ 25 ተማሪዎችን እንደሚያስፈትን ከትምህርት ቤቱ ያገኘነው መረጃ ያመላክታል። በክልሉ በሚገኙ አዳሪ ትምህርት ቤቶች የሚገኙ ተማሪዎች ባለፉት አመታት ያስመዘገቡትን ከፍተኛ ውጤት በዚህ አመትም በተሻለ መንገድ እንዲደግሙ ልዩ ድጋፍ እየተደረገ መሆኑን የአማራ ክልል ትምህርት ቢሮ አስታውቋል። የቢሮው ምክትል ኃላፊ የሩስ መንግስት ባለፉት ሁለት አመታት በልዩ አዳሪ ትምህርት ቤቶች በ12ተኛ ክፍል ሀገር አቀፍ ፈተና የተመዘገቡ ውጤቶች አበረታች ነበሩ ብለዋል። ይህን ውጤት በዚህ ዓመትም በተሻለ መንገድ ለመድገም ልዩ ድጋፍ እየተደረገ ነው ብለዋል። ከአዳሪ ትምህርት ቤቶች የምንጠብቀው ተማሪዎች ማለፍ ብቻ አይደለም። ሌሎቹ ትምህርት ቤቶች ላይ ተማሪዎችን የማሳለፍ ጉዳይ በዚህ ወቅት በጣም ወሳኝ ጉዳይ ነው፣ ስራ መሰራት ያለበት ነው። ምን ያህል ተማሪዎች ናቸው 50% እና ከዛ በላይ ያመተው ማለፍ ያለባቸው የሚለው በቅድ እየተሰራ ነው። ከአዳሪ ትምህርት ቤቶች ግን ከማለፍም በላይ ነው የሚጠበቀው ከፍተኛ ውጤት እንዲያስመዘግቡ ይጠበቃልና ያን ውጤት እንዲያመጡ ከጊዜ ማንጻር ከቦታ አንጻር ከሌላው በተሻለ ምቹ ሁኔታ አላቸው። እኛም ድጋፋችን ያን መሰረት ያደረገ ነው። ምክትል ቢሮ ኃላፊዋ በክልሉ የአዳሪ ትምህርት ቤቶችን ማስፋት እንደሚገባ፣ ባለፉት ዓመታት በእነዚህ ትምህርት ቤቶች የተመዘገቡ ውጤቶች ትምህርት የተገኘባቸው እንደነበሩም አንስተዋል። የመጀመሪያው ትምህርት የምንወስደው ልዩ አዳሪ ትምህርት ቤቶችን ማስፋት እንዳለብን አንዱ የተወሰደበት ትምህርት ነው። ተማሪዎች በምን መንገድ መዘጋጀት አለባቸው፣ ምን ማንበብ አለባቸው፣ እንዴት መከታተል አለባቸው የሚለውም ትምህርት የተወሰደበት ነው። በተለይ እርስ በርስ የመደጋገፍ ጉዳይ ከአዳሪ ትምህርት ቤቶች በተሞክሮ የምንወስደው ነው። ተማሪዎች የተለያየ አይነት ብቃት አላቸው፣ የተለያየ አይነት ችሎታ አላቸው። አንዱ በሂሳብ በጣም የተሻለ ሊሆን ይችላል፣ ሌላኛው በእንግሊዝኛ። ስለዚህ እርስ በርሳቸው አንዱ ለሌላኛው እንዲማማር እድል የሚሰጥ ነው። ስለዚህ ከዚህ አንጻር የመማር ማስተማሩን ስራ በማሻሻል ረገድ ትልቅ ትኩረት እንድንሰጥ ያደረገን ነው። ለተፈታኝ ተማሪዎች ጥሩ የዝግጅት ጊዜ እንዲሆን የተመኙት ወይዘሮ የሩስ በቀጣይ ሰኔ ወር መጨረሻ ለሚሰጠው ሀገር አቀፍ የዩኒቨርሲቲ መግቢያ ፈተና ተፈታኞች በቂ የስነልቦና ዝግጅት ዝግጅት እንዲያደርጉና የትምህርቱ ማህበረሰብን በሂደቱ ተማሪዎችን በመደገፍ ኃላፊነቱን እንዲወጣ አሳስበዋል። የክልላዊና ሀገራዊ ፈተናዎችም ለመስጠት በጣም በዝግጅት ላይ ያለንበት ወቅት ነውና ለሁሉም ተፈታኞች መልካም እድል መመኘት እፈልጋለሁ። ከዛ ባለፈ ተማሪዎች በራሳቸው እዚህ በፊት የተሻለ ስነ ልቦና ዝግጅት አላቸው፣ የተሻለ አካዳሚ ዝግጅት አላቸው ብለን እናስባለን። ያላቸውን ቀሪ ጊዜ ደግሞ የቀሯቸውን ጊዜዎች የሚከልሱባቸው የቀሯቸውን የትምህርት አይነቶች የሚከልሱበት የተሻለ ውጤት እንዲያመጡ የሚዘጋጁበት ጊዜ ስለሆነ በዛ መንገድ እንዲዘጋጁ ነው ለተማሪዎቹ መልእክት ማስተላለፍ የምፈልገው። ለተማሪዎቹ ብቻ ሳይሆን ለአጠቃላይ ለሕብረተሰቡም ማስተላልፈው መልእክት የተማሪዎች ውጤት የተማሪዎች ውጤት ብቻ አይደለም የበርካታ አካላት ውጤት ነውና በዚህ በፈተና ሂደት ውስጥ የተማሪዎችን አጠቃላይ የመማር ማስተማር ስራውን ሲከታተሉ እንደነበረ ሁሉ የመማር ማስተማር ስራውን ሲደግፉ እንደነበረ ሁሉ የፈተና ሂደቱንም በአግባቡ እንዲደግፉ ለሁሉም አካላት ጥሪ ማስተላለፍ እፈልጋለሁ። ወይዘሮ ኢየሩስ በክልሉ በአዳሪ ትምህርት ቤቶች እየተመዘገቡ ያሉ ውጤቶች ለማስቀጠል ነባር አዳሪ ትምህርት ቤቶችን በግብአት ከማጠናከር ባለፈ በፍኖተ ሰላም በደብረ ታቦርና በሰቆጣ ከተማ አዳዲስ አዳሪ ትምህርት ቤቶችን እየተገነቡ ነው ብለዋል። ዘገባው የባልደረባችን የዘላለም አስፋው ነው። እንጅባራ ዩኒቨርሲቲ ለሀገር በቀል እውቀት ልዩ ትኩረት ሰጥቶ እየሰራ መሆኑን የዩኒቨርሲቲው ፕሬዚዳንት ዶክተር ጋርዳቸው ወርቁ ገለጹ። ዩኒቨርሲቲው በእንጅባራ ከተማ በአማኑኤል ቤተ ክርስቲያን ከ1500 በላይ የአብነት ተማሪዎችን ተጠቃሚ የሚያደርግ ዘመናዊ የመጸዳጃና መታጠቢያ ቤት በመገንባት ለቤተ ክርስቲያኗ አስረክቧል። ወልደረጋዊ አዳነ ተጨማሪ ያለው። ዩኒቨርሲቲዎች የተማርና ብቁ ዜጋ ከመፍጠር ጎን ለጎን ለአካባቢው ማህበረሰብ ዘርፈ ብዙ አገልግሎት ይሰጣሉ። እንጅባራ ዩኒቨርሲቲም በማህበረሰብ አገልግሎት ዘርፍ የተለያዩ ተግባራትን እያከናወነ ይገኛል። ሰሞኑንም ዩኒቨርሲቲው በእንጅባራ ከተማ በአማኑኤል ቤተክርስቲያን ለሚገኙ ለአብነት ተማሪዎች ዘመናዊ መጸዳጃና መታጠቢያ ቤት አስገንብቶ በማስመረቅ ለቤተ ክርስቲያኑ አስረክቧል። በምረቃ ስነስርዓት ላይ ተገኝተው ንግግር ያደረጉት የእንጅባራ ዩኒቨርሲቲ ፕሬዚዳንት ዶክተር ጋርዳቸው ወርቁ የተገነባው መጸዳጃ ቤት አካባቢው ጥራትና ለማህበረሰቡ ጤና ከፍ ያለ ድርሻ እንዳለው እና ዩኒቨርሲቲው ለሀገር በቀል እውቀትና ለተቋሞቻቸው ልዩ ትኩረት እንደሚሰጥ ተናግረዋል። እንጅባራ ዩኒቨርሲቲ አንዱ የትኩረት መስኩ አገር በቀል እውቀት ላይ መስራት ነው። ይቺ ሀገር እዚህ የደረሰችው በአብነት ትምህርት ቤቶች የጥበብ ቤት ስለሆነ ይህንን ጥበብ መንከባከብ እና ማሳደግ ያስፈልጋል፣ በሚል እንጅባራ ዩኒቨርሲቲ ከለያቸው የምርምር ዘርፎች አንዱ አገር በቀል እውቀት ነው። ሁለተኛው ከዩኒቨርሲቲው ተልኮ ጋር የሚሄደው የአካባቢውን ጤና መጠበቅ ነው። የአካባቢ ብክለት እንዳይፈጠር ለኮሌራና ለመሰል ወረርሽኝ በሽታዎች ማህበረሰቡና ዩኒቨርሲቲው ማህበረሰብ እንዳይጋለጥ የዚህን ማህበረሰብ ደህንነት መጠበቅ አስፈላጊ ሆኖ በመገኘቱ ይሄንን ፕሮጀክት መቅረጽና መተግበር አስፈላጊ ስለነበረ በዚህ ቀጠና ላይ በዋናነት ለአብነት ተማሪዎች አገልግሎት የሚውል ዘመናዊ ሽንት ቤት ለመገንባት ችለናል። በአብነት ትምህርት ቤቱ ከተለያዩ አካባቢ የመጡ ተማሪዎች እንደሚማሩ ያነሱት የሃይማኖት አባት የቤተ ክርስቲያንና የአብነት ትምህርት ቤት ዋነኛ ችግር የነበረውን የመጸራጃ ቤት ችግር እንጅባር ዩኒቨርሲቲ በመፍታቱ ምስጋና አቅርበዋል። መጸረጃ አጣው በየቦታው በየመስማሩ የወጡ እዘ ክርስቲያን ቤተክርስቲያን መሰለን በጣም አጠው ነበር ይህን ጊዜ ምን ይሻለ ምን ይሁን እያለ ስንጨነቅ፣ በእውነት የዩኒቨርሲቲውን ጊዜ ያር ያከብርልናል እንደዚህ ያለ መጸዳጃ ቤት ሰሩልን። የመጸዳጃ ቤት መገንባት ለአካባቢው ጽዳት ጉልህ አስተዋጽኦ አለው ያለው የአብነት ተማሪ ለዚህም እንጅባራ ዩኒቨርሲቲን አመስግኗል። ስሙ ወኪፍ ፍጻሀ ፈቃድ ውስጤ እንቻሪ ገቢስታውላስጊ ውታሪ ዳይ አቂንጅ ኩናውስ ስቦቴ ቲናና ይህ መጸዳጃ ቤት ከመገንባቱ በፊት በየቦታው ስንጸዳዳ ስለነበር በአካባቢው ማለፍ እንኳ በጣም ያስጠይፍ ነበር። አሁን ግን ይህ በመሰራቱ በጣም ተጠቃሚ ነን፣ ደስም ብሎናል። መጸዳጃ ቤቱ ከመገንባቱ በፊት የአካባቢ ጽዳት አለመጠበቁ በአብነት ተማሪዎችና በአካባቢው ማህበረሰብ አሉታዊ ግንኙነት ፈጥሮ እንደነበር ያስታወሱት የአካባቢው ነዋሪ አቶ ሀብታሙ ጥላሁን እንጅባራ ዩኒቨርሲቲ ዘመናዊ መጸዳጃ ቤት በመገንባት ችግሩን ቀርፎልናል ብለዋል። መጣት ምክንያት በየዛፉ በየቁጥቋጦ በየሽኩቻው እንትን ይል ነበረ። ያ ዝናብ ሲጥልም ሆነ ሌላ ሽታ መምጦ ሌላ ተላላፊ በሽታ መምጦ ህዝቡ ይበከል ነበረ፣ በተላላፊ በሽታ ይቸገር ነበር። አሁን ግን ይሄ በመቅረቱ አካባቢው ንጹህ ነው። የትም ብትሄዱ አሁን ተዘዘራችሁ ብታዩት አካባቢው ንጹህ ነው። ይሄ ሽንት ቤት በተሰራ ጊዜ ሁሉም ደስታው ነው እየገለጸ ያለው። ወደ ውጭ ዜና አልፈናል። የዝንጀሮ ፈንጣጣ በሽታ አሁንም የህብረተሰብ የጤና ስጋት መሆኑን የዓለም ጤና ድርጅት ጠቆመ። በሌላ ዜና በአሜሪካ ሎስ አንጀለስ የሰዓት እላፊ ውሳኔ ተላልፏል። ኪርቤል ተሾመ ተመልክቶታል። የዝንጀሮ ፈንጣጣ ወረርሽኝ አሁንም የህብረተሰብ ጤና ስጋት ነው ሲል የዓለም ጤና ድርጅት አሳውቋል። የዓለም ጤና ድርጅት በዚህ ጊዜ የተቋሙ አባል ሀገራት ሆነው ወረርሽኙ ላጋጠማቸው ሀገራት በጊዜያዊነት የተሰጡ ምክር ሀሳቦችን ዳግም በመመርመርና በማሻሻል ላይ ነው ተብሏል። ምክር ሀሳቦቹ ሀገራት የወረርሽኙን ስርጭት ለመቆጣጠርና ለመከላከል በሚያካሂዷቸው ጥረቶች መሪ ሆነው የሚያገለግሉ ናቸው። እንደ አፍሪካ ኒውዝ ዘገባም በአፍሪካ በብዙ ሀገራት ወረርሽኙ ተቀስቅሷል። ዲሞክራቲክ ሪፐብሊክ ኮንጎ፣ ሩዋንዳ፣ ዩጋንዳ፣ ታንዛኒያ፣ ቡሩንዲ፣ በቅርቡ ደግሞ በሽታው በኢትዮጵያ ተከስቷል። በአሜሪካ ሎስ አንጀለስ የሰዓት እላፊ ውሳኔ ተላለፈ። በምሽት ሰዓት ነው ገደቦቹ የተጣሉት። ለበርካታ ቀናት ሎስ አንጀለስ በእውከት ከተናጠች በኋላ ነው ይህ ውሳኔ የተላለፈው። ሕጋዊ ሰነድ የሌላቸው ሰዎች በአስሳ የመያዙ ተግባር ይህን ረብሻ ቀስቅሷል። ዝርፊያ መከሰቱም ተመላክቷል። ፖሊስ የሰዓት እላፊውን የጣሰን ማንኛውም ግለሰብ የሚያስር ይሆናል። እንደ አርቲ ኒውስ ዘገባ ሰዓት እላፊው ለብዙ ቀናት በትግበራ ላይ ይቆያል ተብሎ ይጠበቃል። በኦስትሪያ ግራስ ከተማ በአንድ ሁለተኛ ደረጃ ትምህርት ቤት የጅምላ ግድያ ጥቃት ከተፈጸመ በኋላ በሺዎች የሚቆጠሩ የሀገሪቱ ዜጎች ሻማ በማብራት